ኩ መራህመቱላ ወበረካቱ ቤተሰብ እንዴት ናቸው? ሀውቲ እንኳን ደስ ያለሽ። ሀዩቲ እንኳን ደስ ያለሽ። ውዴ እንኳን ደስ ያለሽ። አንድ ሰው እንግዲህ ለፍቶ ጥሮ ግሮ ሲወጣ በጣም ደስ ይላል። ሀዩቲ እንግዲህ በጣም ያው ብዙም ደስተኛ አልሆነችም። እንግዲህ አቃም ይሁን ተቸግራም አለኋለም ግን ያስደሳሻል ያስደሳሻል። አብሽሪ አብሽሪ አብሽሪ። የሰው ልጅ ሰርቶ መለወጥ ጅሉ ስርቆት ስሌብነት ነው እንጂ ሰርቶ መለወጥ ችግር የለውም። እና ውድ የሀገሬ ልጆች ሸር ላይክ እያደረጋችሁ ውዲው ወልዴ ወልዴ ጌስ ታሪኩን ለፍቶ እንዲያገኝ ያወኝ ሀገር ሰሞች ቢናገሩ አፈኛ፣ ዝም ብሎ ሞኝ፣ ቢከብሩ ማርተኛ፣ ቢዲሄዩ ምንድን የሚሉት ተረታለ። ያው ሀገራችን ማለት ነው። ሲያጡም ይሄ ድሃ አይሰራ ሰነፍ ነው ቢያገኙም እንዲህ አድርጎ እንዲህ አድርጎ እንዲህ አድርጎ ነው። እሱ አላሁ ታላ ቁንጥሩ ጣው ትልቁ ጌታ ይለፍልህ ያለው ሰው በትንሽ ሰበብ ይነሳል ዝም ብሎ ማለት ነው። ሌና ሀገሩ እንደዚያ እንደዚያ እንደዚያ። ኧረ ስንት ወሬ ይወራል። ኧረ ከባድ ነው ተው። ወንጀሉ ራሱ መግባቱ በጣም ከባድ ነው። ይምር እንግዲህ እሺ። እሱ ስቴክ ችልጃ ሁኑ ስ ሲያጋጥማት አላሁ ታላ ደብሮላት እንጂ እሱ ጋር ሁነሽ ብሎ ተቀን ስራ ሰው ቤት ስራ ወጥቶ እሱን አገጣጠማት በዘበን ፌስቡክ ማለት ነው። እና ደስተኛ ሁን ብሎ ኩነህ ኑር ያለው ገንዘብ ሰጥቶት ቀርቶ በድህነት ደስተኛ ሁኑ ይኖራል ዘላለም ተደስቶ ይኖራል ማለት ነው። አላህ ተዓላ የፈረደለት የፈጠረው ጌታ ታዘዘለት እንዲሁም ጊዜም ተደሳታሉ። እንግዲህ ያ ኬራውን አላህ ነው የሚያውቀው። በዱኒያ ግን ተደስተህና በኋላ ደግሞ አላህ ይዞለታል ኬራውን ደግሞ የዛሬውን ደስታ በኋላ እሱ ተገመገመበት ያ ሰው በኋላ ዛሬ ብትደሳ በኋላ ኮኮሱ አለብኝ ብሎ በጣም ሳይደሳ በጣም ሳያዝን ለባላ ገሩም እየጣረ ተኖረ አላ ያሳወቀው ያ ነው። አንድ ያኑ ደግሞ ዝም ብለህ እንደወደ ለሃያ ያኛውን አገር ታታስብ እዝህ ተደስተህ ፈደል ፈደል ብለህና የምለው አለ አንድ ያኑ ነው። በድህነት ተቆራምደህ በኋላ ክስ አለሁ ያለው አላ እና አላ እንግዲህ የሁላችንም እድል ቆንጥሮ ቆንጥሮ ቆንጥሮ

ተቀድር የሸብ ስፍሪ ለብሶ እየሰራ እኮ እያሳየን ነው። ከይ ሆዲያም እንጠያም ሁሉ ቆጥሮለት ሃህ ብሎ ገንዘብን ጥቅምና ጉዳቷ ልጅቱ የያዛት ጨበጣት ማለት ስለዚህ በቃ ታዲያ ከበረ። አሁን ደግሞ ብዙ ዲ ሀስቴስ አለ ብሎ ተነሳ። አለ ሀስቴስ አለ ቢጨምር ብያው ዱአ ነው እሱ እንዴህ ነው እሱ እንዴህ ነው ማለት ምን አመጣው እንግዲህ አሁን ብዙ ሀብታም አለ እኮ ብዙ ተሱ በፊት ብዙ ይናጠጠኮ ከበርቴ አለ እንዴ! አንድ ብር ለዚህ ዓለም ራሱን ማይዘረጋ ማለት ነው። ስንት ስንት የተያዝለት ብሩ ማኖሪያ ያጣ ዝ ብዙኛ አሉ። አሁን ጋዜጠኛ አረቦች ራሱ አሁን እኔ ቤት አለ አንዱ ባንክ ቤት እዚህ ሀገር ታውቃላችሁ፣ ተወሰነ ብር ህግ የሚያዘውራለት ከዚያ በላይ ባንክ ቤት ማስቀመጥ አይቻልም ይላሉ። እሱ ከባንኩ ህግ ታዘዘው በላይ ተርፎበት ቤት ሳጥን ሞልቶ መድረሻ ቷል ይላሉ በተሰቦች። እሱ ግን አይበላም።

ትክክል ሀይል አቅሎታል። አርገበት በቀሉ በዚህ ሰጠዋል። ስለዚህ ለምንድን ነው በሰው ስራ ገብተን? ቤተሰቦቼ ላይክና ሸር እያደረጋችሁ ቡና እየጠጣችሁ እንግዲህ ት እያላችሁ እንዲህ መስል ነበር። እኛን የሚያሳልፍልን ሰጥቶን እንስጥለት። በትንሽ ሰበብ ነው ወላ ወላ በትንሽ ሰበብ ነው። በሆንጎ ጫማ መከራ እያዩ በቡና በጎዲም ቡና በጎዲም ሆንጎ ጫማ እየዘረጉ ያደጉ የፌሳሪ ገዙ ልጆች አሉ። የኛው የኛው ዘመዶች ዘመዶች ባቢባል ታ ቤተሰቦቻቸው ምንም በድህነት መከራ አይተው ሱሪ እየሰፉ አሳድገዋቸው ማለት ነው። ስለዚህ እድላቸው ከሆነ በሆንጎ ጫማ ያርጋል ይሄ

ያለ ይሄው ቁጣው እንግዲህ የሚያበላው የሚያጠጣው እኮ ስንት በቶክቶክ መከራውን አይቶ ጩሆ በሚያገኛበል እኮ ነው። እና ተውጭ። አንዳንዴ ደግሞ ፈጣሪያቸውን የፈሩ ለነገ ላ ያሉ የሚረዱትን ሰብስቦ ታያላችሁ። በቆላ በዴጋ ዱአ ዲሞ ይታርቃል።